የድሮ ህመማችን ትዝታ እንጂ ጉዴታ ህመም ነው እያላችሁ አታስቀምጡት። ጠባሳዎች፣ ቂሞች ሊኖሩ ይችላሉ። ግን ጠባሳዎች እንደ ህመም መቀመጥ የለባቸውም። መረሳት ነው ያለባቸው ማለት ነው። ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች አላችሁ፣ እንደምን ናችሁ? ያለው ደህና ነኝ ሀይሚና፣ ብሩኬ በድብርት ውስጥ እንደዚህ ፈታ ዘና እያሉ ነው። ይሄ ቀን በደስታ እንደሚመለስ ተስፋ እናደርጋለን። ዛሬ ለሀይሚያ አንድ ምልክት ላስተላልፍ መጥቻለሁ። ሜይ ቢ ዛሬ ዳኒ ጋር ልትሄጂ ትችያለሽ። ዳኒ እንግዲህ ተጎድተሻል፣ ልብሽ ተሰብሯል ምናምን ብሎ ቢጠይቅሽ ምንም ነገር አያገባውም ሜቢ ቡሩኬ ካለ ጥሩ ቡሩኬ ከሌለ ብቻውን ካገኘሽው ልክ ልክ ነግረሽ እንደምትመለሽ ተስፋ አደርጋለሁ ግን ግን ከዚህ ሁሉ ከዚህ ሁሉ ክስተቱ በጣም ከባድ ነው እንደ ሴትም ልጅ ሆነን እንደምንም እንደምንም እንደ ህትም ሆነን ተረተነሻል ግን ደግሞ የሆነው ነገር በራንክ ነው የሚባለው ነገር ኦልሬዲ ለይቅርታ ያስተካክላል ብለን ያው በይቅርታ ይቅርታ እንድታረጊ ለብሩክ ብዙ ቪዲዮ የሰሩልሽም አሉ። እኛም ይቅርታ ተቀበይ ነው እያልን ያለ ነው። ግን በመሀል በመሀል ሶስተኛ ሰው ስለመጣኔ ልታረቅ አልችልም ብለሻል፣ ሶሲን ብለሻታል። በራስሽ መንገድ የምትታረቂበት መንገድ ሊኖርሽ ይችላል። ግን አሁን እኔ የምልሽ ነገር ቢኖር ለሃይሚ ይሄ መልእክት ለሃይሚ ነው ዛሬ እኔ ለበጎቹ እኔ አልሰማቸውም የሚፈልጉት ቢሉ ኮመንት ስር እኔ አይመለከተኝም። ግን ለሃይም የምነግራት ነገር ቢኖር ማለት ነው ለብሩኬ ከዚህ በኋላ እየቀጣሽው ቅጣት ይበቃዋል። ምክንያቱም ከዚህ በኋላ ይሄ ስተት ድጋሚ እንዳይፈጠር እንዲማርበት ሊሆን ይችላል። እሱም ደግሞ ይሄን ነገር ይሄን ስተት ያደረገው አንቺን ከማመኑ የተነሳ እኔ ሀይሚን በጣም እስከ ጥግ ነው ማምናት። ግን እሷ ምን እንደምትለኝ ዛሬ ልፈትናት ነው። ግን በጣም ከባድ ነው። ብቻ ጌታ የሆነኝ ፈጣሪ የሆነኝ እያለ አልጋው ላይ ራሱ ቁጭ ሲል፣ በስማሙል ደመንፈስ ቅዱስ እርዳኝ ፈጣሪ ወይ እያለ ነው ይሄም ፕራንክ የሰራው ማለት ነው። ቪዲዮን ታየዋለሽ ብዬ አስባለሁ። ሶ ስሜቱ በጣም ይከብዳል። በጣም ነው የሚከብደው። ግን ደግሞ እነዛን ያሳለፍሻቸው ቀናቶች ነው መቁጠር ማሰብ ያለብሽን የአንድ ቀኗን የሰዓቷን፣ የሰከንዷን ሳይሆን የሰከንዷን ሳይሆን የአንድ ቀኗን ሳይሆን በቃ እነዛን ብዙ ጭንቀቶችን፣ ብዙ ስቃዮችን፣ ብዙ መከራዎችን እና ብዙ ፍቅሮችን ያሳለፍሽባቸውን ጊዜዎች እነሱን አስበሻቸው። ይህንን አንድ ቀን ሀያ ስምንት ደቂቃ የተፈጠረችዋን ሰከንድ ለመርሳት መሞከር መቻል አለብሽ። በእርግጥ በሀያ ስምንቷ ደቂቃ ውስጥ ብዙ የልብ ስብራቶች ይኖራሉ። ብዙ ግን ደግሞ እነዛ ነገሮች በመነጋገር የሚፈቱ ነገር ናቸው። እነዚህ ነገሮች ላይ የፈለገ ነገር እውነት እንዳልሆነ አንቺም ታውቂዋለሽ እኛም ደግሞ በተወሰነ መልኩ እናውቃለን። ከመቶ ፐርሰንቱ ዘጠና ዘጠኝ ፐርሰንቱን እኛ እርግጠኛ ነን፣ ይሄ ነገር እንደማይፈጠር ይሄ ነገር እንደማይፈጠር እርግጠኛ ነን። ስለዚህ ቅርታ፣ ልጅ ያወራብኝ ነው። እዚህ ጋ ሶሪ ድምፅ ከገባ እና ለሀይምዬ ማንም የፈለገውን ይንጫጫ፣ ማንም የፈለገውን ያውራ። ካሁን በኋላ ማንንም ሴት በእኔ ሕይወት ውስጥ እንድታመጣብኝ አልፈልግም። ብሩኬ፣ ለአሁኑ ግን ይቅርብ እያለሁ ብለሽ ምንጭቅ አድርገሽው ከሰው መሃል ይዘሽው እንደምትሄጂ ተስፋ አደርጋለሁ። ምክንያቱም ዛሬ ዳኒ በአንቺ ፊት አቁሞሽ ብርኬን የሚያሳፍር ነገር እንደማትናገሪ ተስፋ አደርጋለሁ። ቤ ከተገናኙ ብዬ ነው። ምክንያቱም ነገ አንቺ እና እሱ ብቻ ናቸው የእናንተ ኑራችሁ የምትኖሩት። በእርግጠኝነት በዚች ጉዳይ ላይ ትለያያላችሁ ብዬ ስለማላስብ ነው ይሄን ነገር የማወራው ምክንያቱም ከዚህ በፊት ብዙ መከራዎችን ብዙ ነገሮችን ደስታዎችንም አልፈሽ እዚህ ስለደረሽ ይቺ ላንቺ በጣም ቀላሏ እና በጣም ሲምፕሏ ስለሆነች ነው። ማለት አንቺና ብሩኬ ቃል ተገባብታችኋል። ቃላችሁን ይቺ ነገር ልታፈርሳት አትችልም። ሚዲያው ላይ ብዙ ነገር ሊወራ ይችላል። ብዙ ብዙ እኩል ነው የምትሰደቡትም የምትገጠጡትም፣ እኩል ነው ሰው። አሁንም ቢሆን ማድረግ ያለብሽ አሳልፈሽ ለጠላት መስጠት የለብሽም አሳልፈሽ ማለት ነው ለጠላት አሳልፈሽ እንዳትሰጪ። ማን ደስ ይበለው ብለሽ ለማን ብለሽ እስካሁን ድረስ ከዛ አንድ አመት ሙሉ መስዋዕትነት የከፈላችሁትን ፍቅራችሁን ለማን ብላችሁ ለዚች ለሀያ ስምንት ቪዲዮ ደቂቃ ብላችሁ ሁሉም የየራሱን ቢዝነስ ለመስራት ቲክቶከሮችም ላይ ብላይ ቁጭ ብለው አንቺማ እንዲሆኝ አንቺማ እንደዚህ ነሽ፣ እሱማ እንደዚህ ነው፣ እሱ እንዲህ ነው ምናምን ፎቶ መዘቅዘቅ ምናምን። ይሄ አንቺን እያገዙሽ ሳይሆን ያንቺን ህይወት እያጠፉ ነው። ያንቺን ህይወት እያጠፉ ነው እንጂ እያለሙ እንዳይመስልሽ። ብሩክ ተሳስቷል። ስህተቱን አምኗል። የሚያስጠላው ስህተቱን ባያምን ነበረ ስተቱን ባያምን ሶኬ በጣም ጥፋተኛ ነበር። ግን እሱ እንኳን አደለም ላንቺ፣ ለዳኒም ስተቱን አምኖ ይቅርታ ነው የጠየቀው። ሰው ይቅርታውን ለመቀበል ይከብዳል፣ ይቅርታውን ለመቀበል ይከብዳል። ግን ደግሞ ጊዜ ወስደሻል እስካሁን ድረስ በቃ ቢያንስ የይቅርታ ልብ ይኖርሻል ብዬ ነው የተስፋ ማደርገው። በዚህ በኩል እውነት ቢሆን ሶኬ ይቅርታ የማያስፈልገው ቁርጥ ያለው ውሳኔ ነው። እግር ቢቆረጥም ሊቆም ይችላል። እግር ምንድን ነው ቢል ሊቆም ይችላል ብላለች፣ እና እውነት ነው፣ እግር ከሌለ ከሚኬድበትም ሊቆረጥ ይችላል። እውነት ነው፣ ህመም ካለው ይቆረጣል። ያው በሆስፒታልም ሆነ በህክምናም ብትሉት በምንም ብትሉት መቆረጡ አይቀርም። ሶ የእናንተም ፍቅር ለመቆረጥ ሳይሆን ለማስተካከል፣ ቢያንስ ለመጠገን፣ የተሰበሩ ልቦችን መጠገን ይቻላል መጠገን ይቻላል። ማንም ሰው ሳይገባበት እንዳልሽው ሶስተኛ ወገን አልፈልግም እኔ ብሩኬን መታረቅ ብፈልግ ሶስተኛ ወገን አልፈልግም ብለሻል። ከካሜራ ጀርባ የፈለግሽውን ነገር አድርገሽ ብሩኬን ይቅርታውን ተቀብለሽ ስቀሽ ታርቃቸው እንደምትመጡ ተስፋ አደርጋለሁ። ዛሬም ባይሆንም ነገም፣ ተነገ ወዲያም ጊዜ ወስደሽ ቢሆን አሳልፈሽ ለሌላ ሰው እንደማትሰጭው ተስፋ አደርጋለሁ። አንቺም ደግሞ አልፈሹ እሱን ረቅጠሹ ሌላ ቦታ እንደማትሄጂ ተስፋ አደርጋለሁ ምክንያቱም ያደረገው ነገር ስተቱን ባያምን ይሄ ልጅ ብዙ እርምጃ ብትወስጅበት እንቀበልሻለን፣ ግን ደግሞ ስተቱን አመነ። ስተቱን ስላመነ ነው እኛ አሁን እያስገድንሻለ ነው። ይቅርታ ንትቀበይ የምናስገድድሽ ስተቱን ስላመነ ነው። አንድ ሰው ስተቱን ካመነ አመነ ነው፣ ለሌላ ጊዜ ይማርበታል ሰው በሕይወት ውስጥ ሴት እንዳይመጣ ተፈለግሽ። ከዚህ በኋላ ብሩኬ፣ አንተ ሴት ብታመጣብኝ እኔና አንተ ላንተያይ፣ እኔም ወንድ ባመጣብህ እኔ አንተ ላላይህ ብላችሁ ተነጋግራችሁ ቃል ተገባብታችሁ እንደዚህ ሴት ሲመጣ ወንድ ሲመጣ የሚያጣላችሁ ከሆነ ሕይወታችሁን በእንደዚህ አይነት መልክ ቃል ተገባብታችሁ አለመገናኘት፣ አለመስራት። አይ እንደዚህ ደግሞ እኔ እሱን አምነዋለሁ እሱ እኔን ያምነኛል፣ አያምነኝም እኔ ልፈት ነው ብለሽ ደግሞ አንቺ ፈተንሽው። ከዛ ደግሞ እሱም እኔ ልፈትናት ብሎ ያው የፕራንኩ ሁኔታ ይለያይ ይሆናል። ሁሉም ማለት የራሱ አይዲያ አለው። መቼስ ሀይሚ ጋ ያለው አይዲያ ብሩኬ ጋ አይኖርም፣ ብሩኬ ጋ ያለው አይዲያ ሀይሚ ጋ አይኖርም። ሶ የተለያዩ አይዲያዎች ይመጣሉ። እነዚህ አይዲያዎች የአንዱ አይዲያ ጥሩ ይሆናል፣ የአንዱ አይዲያ መጥፎ ይሆናል። የብሩኬ አሁን በጣም ከባድ አይዲያ ነበረ። ከባድ የተባለ ማለት ነው። ከባድ ሲባል ያን ያክል አይካበድም፣ ግን በእናንተ በሁለታችሁ መካከል ይሄ ነገር ስላልነበረ፣ ሆናችሁም ስላልነበረ አከበዱት። ሚዲያው ላይ ነው የከበደው እንጂ እናንተ እኮ ከፕራንኩ በኋላ ኢስ ኦኬ ምንም ችግር የለውም ብላችሁ ተስማምታችሁ ይሄ ቪዲዮ እንደተለቀቀ ነው እኛ የምንረዳው እ ዩቲዩብ ወሮቹ እንደዛ ነው የምንረዳቸው። ምክንያቱም አንድ ዩቲዩብ የሚለቀቀው ተስማምተውበት ነው። በጀማው በዙሪያው ያለው የማንንም ሚስጥር ማንም ሚስጥሩን ተስማምተውበት ነው የሚለቀው እንጂ ሳይስማሙበት ማሙበት ይሄንን ቪዲዮ አይለቁትም። የፈለገ ቪዲዮ ይሰራል፣ ብዙ ነገሯችሁ እኮ ጨረቃ ፋሚሊ ብዙ ቪዲዮ ይሰራል። ግን ህዝቡ ጋር ወጥቶ ምን አይነት ምላሽ ይሰጠናል፣ ህዝቡ ምን አይነት ነገር ያደርገናል ብለን ብዙ የምናጠፋቸው ቪዲዮዎች አሉ ብላለች ሃይሚ ከዚህ በፊት ትዝ የሚላቸው ከሆነ ማለት ነው። ይህንንም ቪዲዮ ሲለቀቅ አይኖ ፕራንኩ ከተሰራ በኋላ ዲስከስ እንዳረጉበት ተስፋ አደርጋለሁ። በእርግጠኝነት ደግሞ አሁን ዳኒ ሰው አለ ነው እያለ ያለው ብሩኬ ጋ ሰው ይኖራል። ለምን መሰላችሁ? ብሩኬ እንዳያችሁት አንድ ክላስ ነው ያለው ቤቱ ጠረጴዛ ላይ ቁጭ አድርጎ ካሜራ ማኑ እርግጠኛ ነኝ ኮሪደር ላይ ይኖራል ብዬ ነው ተስፋ ማደርገው። መደበቂያ የለም። ፕራንክ ነው ሀይሚ እየተደረገች አለችው። መደበቂያ የለም። ሌላ ሰው ካለ ያው ፕራንክ አትሆንም። ሀይሚ እንዴት ፕራንክ ትሆናለች? ዳኒ ደግሞ ሳሎንና መኝታ ቤት ስላለ ምድር ግቢ ስለሆነ ልጆቹን ከውጭ ውጭ አስወጣቸው ውጭ አስወጣቸው፣ መኝታ ቤት ገብተው ፕራንክ አደረገ። ልዩነቱ ይሄ ነው። ብሩኬ ጋም በእርግጠኝነት ካሜራማን ይኖራል፣ ግን ውስጥ ላይ አልነበረም። እኔ እንደዛ ነው የማስበው። ሰው አንቺ ደግሞ ከኛ በላይ ስለ ቤቱ ስታይል ታውቂያለሽ ስለ ቤቱ ስታይል ስለምታውቂ ለምን ካሜራማን አልኖረም? እንዴት ብቻቸውን ቀረጹ? በቃ ብዙ ነገር መጠየቅ ትቻለሽ። ብርኬ እሱ እዚህ ቦታ ላይ ሆኗል፣ አድርጎታል ብለሽ ልብሽ የሚጠራጠር ከሆነ ስለምታፈቅሪው፣ ስለምትወጁ አትጠራጠሪውም አለልም፣ ልብሽ አይጎዳም አለልም፣ ትጎጃለሽ ግን፣ ይህንን ነገር አድርጎታል አላደረገውም የሚለውን ነገር ማጣራት ትቻለሽ፣ በራስሽ መንገድ ማለት ነው በቃ በራስሽ መንገድ ማጣራት ትችያለሽ። ከዛ በኋላ እሱ አድርጎትን ከሆነ ኮነኔው ለራሱ ነው። ግን ብሩኬ፣ ይህንን ነገር በፍጹም አያደርገውም። እንኳን እንኳን እንኳን አንቺ፣ እኛ ብሩክን እናምነዋለን እናምነዋለን። ይሄንን ስላችሁ ብዙዎቻችሁ ሃይሚ አትታመንም ወይ ያላችሁኝ፣ ያላችሁ፣ ትናንትና ዳኔ እንዴት እሷን ይጠይቀዋል ብዬ ስል እኔ እሷን አትታመንም እያልኩ አይደለም፣ ዳኔ መጠየቅ አይችልም የሚችለው ቡርኬ ብቻ ነው። ዳኒ መጠየቅ የሚችለው ስለ ሶሲ ብቻ ነው እንጂ ዳኒ ስለ ሀይሚ መጠየቅ አይችልም። ይሄንን ለማለት ነው የፈለኩት። ግን ኮመንት ስር እንደውም ኮመንት አላይም ሰሞኑን አንድ ልጅ ስክሪንሻት አርጋልካል ነው በውስጥ ማለት ነው። እኔ ኮመንት አላይም። እኔ የፈለግኩት ሀይሚ አትታመንም እያልኩ አይደለም። ሀይሜንማ እስከ ጥግ ድረስ ስለምታምኗት ስንት ነገር ስትሰራ አምናችኋት እኮ አልፈናል፣ እኮ አምንናት አልፈናል ስንት ስንት አይዲያ አምጥታ አለችኮ፣ ግን አልተቀበልናትም። አሁን ደግሞ በቡሩኬ መጡ። በቡሩኬ የመጡት እኮ ሀይሚ እኮ ሁሉን ነገር የምታመጣው ነገር ስለሚታመንባት ነው። እሷ አትታመንም ብዬ እኔ ቪዲዮ አልሰራውም። አንዳንዴ አመለካከታችሁ ራሱ ግርም ይለኛል፣ አንዳንዶቻችሁ ማለት ነው። እና ብዙ ብዙ ነገር ቆሻሻ ቆሻሻ ነገር ስለ ሀይሚ ኮመንት ስር ጽፋችሁልኛል። ስክሪንሻት አድርጎ ተልቆልኛል። እኔ እንደዛ አላልኩምም። እንደዛ ያላችሁም ልጆች ረፉ ረፉ እረፉ ይሄ ነገር ያልፋል፣ እማያልፍ የለም። ለነገሩ እቤቴ የመጣችሁ የምትሳደቡ ሰዎች ናችሁ። እንደዛ አይነት ኮመንት እንዲመልሱላችሁ የምታደርጉት እናንተ። ባትሳደቡ ኖሮ እነዛ እንደዛ ባዮቹ አይመልሱም ነበረ። ሶ የምትሳደቡ ሰዎች እረፉ። ራሳችሁ ናቸው እነሱን የምታሳድቡት። እረፉ። ያላልኩትን አለች አትበሉ። እኔ ያልኩበት መንገድ አያገባውም ነው። ዳኒ አያገባውም ነው። ስለ ሃይሚ ዳኒ አያገባውም ስለ ሶሲ ተጠይቆ ስለ ሃይሚ መመለስ አይችልም ነው የእኔ ጥያቄ፣ እንጂ ሃይሚ አትታመንም ወይ ደግሞ ሌላ ነገር እኔ አላወራውም። አንዳንዴ ቪዲዮ ሳሰሙ የሆነ ኮመንት የምትኮምቱት ነገር ምንም ፋይዳ የለውም፣ ጥቅም የለውም። ሀይምዬ አሁን ዛሬ ልልሽ የመጣሁት እንደዚህ ትካዜ ምናምን አያስፈልግም። አንቺ በብሩክ እንደማትጨክኝ መቶ ፐርሰንት እርግጠኛ ነኝ። ግን ደግሞ ነገሮቹ እንደዚህ ሲከብዱ መቁረጥ በጣም ቀላል ነው። መጥላት ቀላል ነው። ማፍቀር ለመጥላት በጣም ሲምፕል ነው። ጊዜ አያስፈልግም። ለማፍቀር ነው ጊዜ የሚያስፈልገው። ይህንና አቃለሁኝ። ግን ደግሞ ብሩኬን ታቂዋለሽ። አንቺ ከኛ በላይ አንቺ ታቂዋለሽ። በደንብ ነው የምታውቂው። አንቺ በደንብ ነው የምንተማመንብሽ እንደምታውቂው ይሄን ነገር እንደማይፈጽመው ይሄን ነገር እንደማያደርገው ታውቂያለሽ። ሶ ይሄ የሚፈልግ ቢሆን ኖሮ አንቺ ካጠገቡ እያለሽ ምንም ማግባት ይችላል እኮ እንደ ማንኛውም ሰው ማግባት፣ ቀለበት አድርጎ ሚስቴ ናት ብሎ ማግባት ይችላል። መብቱ ነው፣ እንደዚህ አይነት ፍላጎት ካለው ማለት ነው መብቱ ነው። ምንም እዚህ ጋር አዲስ ነገር አልተፈጠረም። ለብራንክ ነው ይችል ልጅ አመጣት ብራንኩ ተጠናቀቀ። ከብራንኩ በኋላ ሚዲያው ላይ ከወጣ በኋላ ብዙ ነገር ተባለ። በዛው አሁን የሚባለው ነገር ለሃይሚ ስሜት ጥሩ ላይ ሆን ይችላል። እሷ እኮ እዛ ቦታው ላይ በእርግጠኝነት የዛንም ቀን ይሄን ነገር ነው የሚዘጉት፣ ሊሰማታል ልታቆርፍ ትችላለች። ግን ይቅርታ አድርጌልሀለሁ ብለዋለች እኮ አልጋ ላይ ቁጭ ብላ። ግን ቤት ሄዳ ኮመንቱንም ስታይ ሁሉ ነገር ስታይ በጣም አጋና ነች። በዛ በዛ መካከል ውስጧም ከፍቷ ስለነበረ አልቀበልም ማለች እንጂ ይሄን ነገር ምንም በጣም ሲምፕል ነገር ነው፣ ይቅርታ ብላለች። ስለዚህ ስለተጣሉ ደስ አለሽ ወይ ያላቸውን ሰዎች ተሳስታችኋል፣ ጽሑፋቸውን አስተካክሉት። እንዲጣሉ ሳይሆን ቪዲዮ እየሰራ ያለሁት ነገሩ እንዲበርድ ነው። ነገሩ እንዲበርድ ሶስተኛ ሰው አያስፈልጋቸውም። ሌላው ደግሞ ዳኒ ብሩኬን ያስደበድበዋል ጀማ አለው እኮ ስላላችሁት፣ እንዴ ብሩኬ ጀማ የለውም እንዴ ሙሉ ውታጅራ ምን ይሰራል? ሀሰን ሞቤ፣ አብርሃም፣ ኤፍሬም ሌሎች ብዙ አሉ። እሱ ጀማ የለውም እንዴ? ግን ሀይሌ እግዚአብሔር ነው ሲጀመር እንደዚህ አይነት ነገር ላይ በሴት ተጣሉ፣ በሴት ተደባደቡ እንዲባሉ አልፈልግም። እኔ በበኩሌ ማለት ነው። ምክንያቱም ይደብራል። ወንድና ወንድ በሴት ሲጣላ ይደብራል። ሴትና ሴት እንኳን ያኔ ኖርማል ነው፣ ይሻላል ትንሽ ሰው ሀይምዬ ይቅርታሽን ጠብቃለን። ዛሬ ወይ ነገ ተነጎዳ በፈለግሽው ጊዜ በፈለግሽው ጊዜ እና ውድ የተከበራችሁ የጨረቃ ፋሚሊ ቤተሰቦች ሰላማችሁ፣ በዚህ ቲቪ ቻናሌን ላይክ፣ ሰብስክራይብ፣ ሼር የምታረጉልኝ አላችሁ፣ እንዲሁም በኮመንት በርች የምትሉኝ ጥሩ ጥሩ ነገር ደግሞ በውስጥ ስክሪንሾት እያደረጋችሁ የምትልኩልኝ አመሰግናለሁ። ሰላም ይመጣል በእርግጠኝነት ታገሱ። መልካም ምሽት ባይ።